ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለው ነው። ማን ነው ወይ የገደላት ወይ? ኢንስፔክተር ዛሬ በጠዋት አዎ፣ አንድ ጎረቤቴ መንገድ ላይ ያገኘሁትና ልሸኝህ ብሎኝ እሱ ጋር መጣሁ። ቀደም ብዬ። ኦ ባለመኪና ጎረቤትም አለ። ቀልደኛ አዳር እንዴት ነበር? ቆንጆ ነበር። እንደዛ ነገር። አቤት አለቃ። የት አካባቢ? አዎ፣ በጠዋት ነው የገባነው። ጥሩ በቃ ይሄው፣ በቃ እየወጣን ነው እኛ እየመጣን ነው። እሺ አለቃ። እሺ ምንድነው እኛ ገጠና ወንጀል ሳይፈጸም አይቀርም? መቼ? ማታ ነው ያለ። የት አካባቢ? ወንዙን ተሻግሮ ሲሰምቸዋል። ምን አይነት ወንጀል ነው ያለ? እንደ ጥቆማው ከሆነ ግድያ ሳይሆን አይቀርም? ምን? እንዴት? አሁን ወደ ቦታው መሄድ አለብን? ቦታውን ለይቶ ነግሯል። እንደ ጥቆማውን ያደረሰን፣ ሄደን እናረጋግጥ። እሺ፣ መጣሁ። መኪናውን ያዘጋጀ፣ ጠብቀኝ። እኔና ምን፣ አመሰግናለሁ። እሺ ነበር ስነግራት እንደዚህ ነበር ያለች። ሰላም ክላሱ ተጫዋች ልጅ ነች። ሰሞኑ ግን እንደዛ አልነበረችም። ትሰምኛለች ምናሴ፣ ምናሴ በፍጹም እንደዚህ ያደርግም። እዚህ በኋላ ሰላም አይደለም ክፉ ቃል ልትናገር ቀና ብለስዳል፣ እገልሻለሁ። ሌቷላችሁ ናግባ፣ ቅርታ ጠይቃ። ማንነ ቅርታ የሚጠይቃው ደስ ይላሉ። ለባለሱቁ ደውዬልኝ እስኪ ሰ ደግሞ እሱ ምን ሊያደርግልህ እግሩ ላይ ወደቂ እና ይቅርታ እንደሚያደርግልሽ ሞክሪው አቶ መስፍን አንተን ሲጀመር የታውቃለሁ ምናሴ እኮ ነው እንደ አባት እየመከረ እንደ ወንድም አይዞሽ እያለ እያናደደ እንደ እህት ደግሞ ሲከፋኝ አብሮኝ እየሆነ ያሳደገኝ እኔም ሆንኩ እነ ምናሴ ምንም ይፈጠር ምንም በእናንተ መካከል መግባት አንፈልግ አንቺ ነሽ ጤነኛ ያሉን አንድ ልጅ እህቱን ይቅርታ ጠየቀ ብለሽ እንደዚህ መቶኝ ምንድን ነው ቆይ ይህ ቤት ምን እየተካሄደ ነው ምን ጉድ ነው ምናሴን ምን ያህል እንደምሳሳለ ታውቃለህ አይደለም? የሰው ፍጹም ባይኖረው ምናሴ ግን ፍጹም ነው። እማዬን፣ አያቴን፣ አባቴ የምትናገር ችግር የለውም ነበር እንዳረብሸሽ ከፈለግሽ መኝታ ቤቱን ለቀሽ ውልቅ። በገዛ ቤታችሁ ነፃነታችሁን አጣችሁ እዩ። ለምናሴ አንድ ነገር ለማድረግ ያስብያለሁ። ለዛም ደግሞ እናተ እኔ እርግብን ልጅ ያድርግ መቀበል ማሳመን አለብኝ። ለዛ ነው እንደዚህ ያደረጉት። እኔ ምን የማልገባኝ የምትለኝ ነገር እኔ ምን ፎቶ ተገኘ እንዴ? አይገኝም ብለሽ ተጠራጥረሽ ነበር ሀናን ሜላት ሳታውቅ ልጅ ናት ወይስ አይደለችም የሚለውን ለማስመርመር ፈልጌ ነው ከአሁን በፊት እንደዚህ አይነት ምርመራ አድርጋችሁ ነበር አይደል አደንግጪ እንዴት ነሽ አቡ አባቴ ደረሱልኝ ከየት መጣሽ? አንቺው ከዚሁ። ታዲያ ምነው እንደ ሌባ ሹልክ ብለሽ ገባሽ? እና ሌባ አይደለው እንዴ? እሱንም አውቃለሁ አውቃለሁ። ምንድን ነው የምታውቂው? አረኔ ምንም አላውቅም። አሁን እኮ ሌባ እንደሆንሽ አውቃለሁ አልሽኝ። ማነው እርግብ ሌባ ናት ብሎ የነገረሽ? አንቺ ነሽ አንቺ። ደግሞ እኔ መቼ ነው ሌባ እኔም ነው ሌባ ብዬ ነገርኩሽ እንዴ? አሁን ምነው ሹልክ ብለሽ ገባሽ ስልሽ ሌባ ስለሆንኩ ነው አላልሽኝ? ታሾፊብኛለሽ እንዴ? አረኔቴ ምን ይሁን ብዬ ነው ማሾፈው። ደግሞ ሰሞኑን ስራሽን እየሰራሽ አይደለም። ምን ሆነሻል? ምን አደረግኩኝ? ደግሞ የኔ ቃል አቀባይ እኮ አድርጌ ሾሜሻለሁ ረስተሽ ሆኖ። እሱ ደግሞ ምንድን ነው እናቴ? ጆሮ ጠቤ አድርጌ ሾሜሻል ነበር። ምን ትመስላለች ደነዝ። ወይ ወይ! ምን አድርጊ ነው የምትይኝ? ሰዎቹ ሰሞኑን አንዴ መላክ፣ አንዴ ሴጣን የሚያደርጋቸው ምን ሆነው ነው? እኔ ምን አውቃለሁ። ግን ማለቴ ብቻ ለእርግብ ቤት ገዝቼ እላታለሁ ሲሉ ሰምቻለሁ። እውነትሽን ነው? አዎ ከጋሽ ጋር እንደሱ እያሉ ሲያወሩ ነበር። እና እንዴት እስከ ዛሬ አልነገርሽኝም? ያሁን ሰምተሽ ይሆናል ብዬ ነው አልነገርኩሽ። ልክ እንደዚህ ስራሽን አውቀሽ ብሳሪ ነው የሚሻልሽ፣ ካልሆነ ግን እኔ ብለቅሽ እንኳን ያቺ ባዩሽ አንቃ ነው ምትደፋሽ። እሽ በስራ ትሰራለሁ። ለካ ይህ አንበጣ ቤተሰብ ግራ የገባው ቤቱን በስሜ ያድርጎልኝ ነው። አሁን አገኘዋቸው። አሁ አባቴ እንደው ይቀር ይበሉ ደግሞ ብዬ ብዬ ውሻችን ነው ሰላም ሰላም፣ እንደምናችሁ። የተመረጡ የሲኒማ ፊልሞችን፣ አዳዲስ ድራማዎችን እንዲሁም የምትወዱትን ኖላዊ ድራማን ቀድሞ ለማግኘት አሁኑም ሀፕፊሊክስን ከፕሌስቶር ላይ ያው ሊንኩን ኮሜንት ላይ ያስቀምጥላችኋል። አሁኑኑ ገብታችሁ ዳውንሎድ አድርጉ። ምን እየጠበቃችሁ ነው? ባይ ገድዬሽ ነበር ለካ። እንዬ፣ አባ ምን አድርገ፣ እንደዚህ ቆንጆ ልጄ ናት ለካ። ለኔ ስትል አርጅታ ሌላ ሰው የመሰለችው። አባዬ አማረብኝ እንዴ? ወይኔ ልጄ፣ ከልጅነት ወደ ወጣትነት የምትሸጋገሪበትን ጊዜ ቅርጠ ፈርግ የበላሁብሽ አይደል። ምን እያልከኝ ነው አባ? አምስት አመት አምስት አመት ሙሉ ለኔ ብለሽ እየተንከራተትሽ ራስሽን ረስተሽ ነበር ለካ። አባዬ ለምንድን ነው ራስን የምትወቅሰው? እንዴት ነው የማልወቅሰው አባ? እኔ ለአንተ ከሆንኩት በላይ እኮ አንተ ለእኔ ሆንኩ ይበልጣል። ቆይ አንተ ባትኖር ኑሮ እኔ ምን ሆን ነበር? አነ እኔ እኮ ትልቅ ሰው ነኝ። ምንም ብለብስ አያምርብኝም። እያረጀው እንጂ እየተዋብኩኝ እኮ አልሄድም። ከልብስና ከጌጥ በላይ ለእኔ እኮ ውበቴ አንተን አባዬ፣ አንተ ስላለ ነው እንዲህ ሆንኩት አነ ግን እኮ ምንም አትበለኝ አባ። ብቻ ግን አምሮብኝ አለ አይደል? አንቺ ሳይሆን በልብሱ ያማርሽው ልብሱ ነው፣ አንቺ ስለለበሽው ያማረበት። ረሰው አባ፣ አትቀልድብኝ። እውነቴን ነው። እስኪ ማዳበሪያ ለበሽ። ማዳበሪያው ራሱ አንቺ ስለብሽው ካላማረበት። ጥሩ ምን አለብኝ ደግሞ እኔ ለብሼው፣ የከተማው ሴት በሙሉ ፋሽን ነው ብሎ ይከተልኝ እንዴ? ይልቅ መርቀኝ አባ። እንደዚህ እንዳማረብሽ ሺህ ዓመት ኑሪልኝ። ውይ ሰሰትኩት። ደግሞ እስቲ እያየሁ እጨምራለሁ። አሜን አባዬ አሜን። አንቺን በክፉ የሚያይሽ አይኑን ይያዝልኝ። አሜን አባዬ አሜን። በውበት ላይ ውበት፣ በሞገስ ላይ ሞገስ ይጨምርልሽ። አሜን አባዬ። በይ አሁን ሰላም አለልኝ አባ። ሰላም ቃይ ነው። እንዴት ነሽ ባዩሽ? እንዴት ነው አቶ መስፍን? መስፍን ማለቱ ይቅርና ምን ነው አቶ ጨመርሽበት? ምን ነው ለአቶነት አልደረስክም እንደ? ብደርስ ባልደርስ አንቺን ምን አገባሽ ባዩሽ። ይቅርታ ልጠይቅሽ ፈልጋለሁ። ምን አደረከኝ አቶ መስፍን? እዚህ ቤት ለሚፈጠሩት ችግሮች በጠቅላላ አንቺን ተጠያቂ እያደረኩሽ ስለሆነ በጣም ይቅርታ። ምን እያልክ ነው? አቶ መስፍን፣ ምን እያልኩኝ እንደሆነ ገብቶሻል። ባዩ፣ እኔ ምንም አልገባኝም። ብዙ ጊዜ ክፉ ቃላትን ተናግሬሻለሁ። ባለፈው ግን በፎቶ ጉዳይ የተናገርኩሽ ነገር በጣም ይጸጽተኛል። አረ እባክህ ጸጸተ ባዩ፣ እውነቴን እኮ ነው። ምንም ቢሆን አንቺን እኮ ልጠረጥርሽ አይገባም ነበር። ያኔ እኮ ጠርጥረ ሳይሆን እርግጠኛ ሆነ ነበር ስትናገር የነበረው። አዎ ዋናው ጥፋት እሱ ነው እና ዛሬ ንጹህ መሆኔን ማን ነገረ? እባክህ ምንም ቢሆን አንቺ የሜላት እኮ የልብ ጓደኛ ነሽ። ይህን ነገር እንደማታደርግ በጣም እርግጠኛ ነኝ። ወይ መስፍን፣ ይሄ ስሜት የምትለው ነገር ነው ነገረ ባዩሽ። ቃሉን ተይን። አሁን ይቅርታ አድርገሽልኝ አሉ ሳላደረግሽልኝም። መጀመሪያም እንደተሳሳትክ ስላወኩ ቂም አልያዝኩብህም። ለዛ ነው ቤቴ ድረስ እየመጣሁ ያለሁት። በጣም አመሰግናለሁ ባዩሽ። በቃ እየወጣሁ ነው ቻውሺ። እሺ አቶ መስፍን ቻው። ሰውየው ምሩ ነው እንደሚያወራ እንደዛ ሲፎክር እኮ መረጃ ያገኘ መስሎኝ ነበር። እዚህ ቤት ያሉ ሰዎችማ የሆነ ነገራቸው የላላ ነው የሚመስለኝ። ቆይ ብቻ አክስቴ ይዛት ጠብቅሻለች። አንቺ እዚህ ፎቶ ታቅፈሻል። ቆየውባት አይደል? ምን እያደረግሽ ነው? እስኪ እነዚህም ፎቶዎች ተመልከታቸው። በጣም ነው የሚመሳሰሉት ማዬ፣ በጣም ብዙ ነገራቸው ይመሳሰላል። ለካ ማዬ፣ እርግብ ሳቶ ልጅሽ ሀና ናት ያለችው ትክክል ነበረች ማለት ነው። በጣም ደግሞ እኮ ሀና አንቺን ነው የምትመስለው። እውነትህን ነው ምናሴ እንደውም ማየ እጂ መስቱት ላምጣና የአንቺ መልክና ያናን ፎቶ አስተያዩ እንዴት እንደምትመሳሰሉ እኮ እውነትህን ነው ምናሴ አይ እጂ ምጣ

ራሴ እውነትህን ነው መሰለኝ። ሀና እኔን ትመስላለች። ትመስላለች እኮ አይደለም አንድ ናች በደንብ ማለት ነው። ታዲያ እርግብ ከየት መጣች? እሱን አላውቅም። ዛሬ ግን ምን ተገኝቶ ነው ቤቱን በርግብ ስም ላረግላት ፈልጌ ውስጤ አልቀበልም አለኝ። ምን ማድረግ እንዳለብኝ እንኳን ግራ ግብት ብሎኛል። እማዬ አንቺ ይህን ያህል መጨነቅ የለብሽም። ሁሉም ነገር በቅርቡ ይስተካከላል። እስከ መቼ ምናስ እመኝ? እማዬ ሁሉም ነገር በቅርቡ ይስተካከላል። አንቺ ብቻ ትንሽ ታገዢ። ከአባታችሁ ጋር የሆነ ነገር አስባችኋል አይደል? አረኛ ምንም አላሰብንም። ይልቃ ክስት እየጠበቀችሽ ነው፣ ወይን የሚላት ወይ እንዴት ነው ይሄን ሁሉ ነገር ማወቅ ያውቃትን! እስኪ ተመልከታት፣ ምናስ ሀና ኮ ቁርታ ናት! እማዬ፣ አሁን ማኳዩት ሀና እህቴ ናት። አንቺ ተረጋጊ። እንዴት ነሽ ድንብላል? አቡ አባቴ ድረሱልኝ! ቆይ ደግሞ ኬት መጡ ምን ሆነሻል አንቺ ልጅ፣ ጆሮሽ ይሸቅላል እንዴ? ምን ነው ምን ጊዜ ምን በገባው ቁጥር ስምሽን ካልጠራው አትሰሚም። እኔ ስራ ከያዝኩኝ ምንም ነገር ስለማልሰማ ነው። ለመሆኑ ምን ነው ጠፋሽ አለው። እየት እጠፋለሁ? ያው እርስዎ ኖት የጠፉት። ምን ነው አዲስ የተፈጠረ ነገር አለ? አዲስ ነገር ምን ይኖራል ብለው ነው። ሰዎቹ ዝም ዝም ብለዋል ምን ሆነው ነው? እኔ ምን አውቃለሁ። ምንም ምንም የለም። አዎ ምንም የለም ብቻ ግን እቺ እርግብ የሚሏት ልጅ እየተከታተለች ሰላም ነስታኛለች። ቆይ ምን አርጊ ብላን የምትከታተልሽ? እሷ እንደሆነ ጥላዋንም አታምነው። አስር ጊዜ እየመጣች ምን ተወራ፣ ምን ተወራ ትለኛለች። እሷን ልን ያስቆማታለሁ። አንቺ ግን ወሬ መቃረምሽን ቀጤ። አሁንማ እኮ ሰዎቹም ፊት ነሱ። ምን ሆነ ነው? ቆይ ፊት የነሱሽ የተፈጠረውን እኔ ምን አውቄ? ብቻ እያወሩ እኔ ብቅ ካልኩኝ ዝም ጭጭ ይላሉ። የሆነ ነገር አይተውብሽ እንዳይሆን። አይ እኔ አላውቅም ብቻ ከእርግብ ጋር ስላዩኝ መሰለኝ። እሷንን ያስቆማታለሁ። አሁን አንቺ ስራሽን ስሪ። አቦይ አባቴ ምን አለበት እጅን ጌን ጥሳይትዮ መላ ቢሉልኝ ዴ ቆይ ምን አድርጊ ነው የምትለኝ ሰላምዬ? እኔ ይህን ማመን አልችልም። ምን ነው ሰላምዬ? እንዴ ምንድን ነው የለበሽው? አያምርም እንዴ ቀላል! በስመ አብ! እውነትም ሀና ነሽ? እንዴ ሰላምዬ ግራ አጋባሽኝ እኮ። ቆይ እስከ ዛሬ እንደዚህ መልበስ እየቻልሽ ነው፣ እንደ በቆሎ ልብስ ደራርበሽ አሮጊት የመሰልሽው? በጣም ያምራል አይደል አንቺ? ራስሽ እርግጠኛ ነኝ ራስሽን በመስታወት ስትመለከቺ፣ አረበ መብርሃን ማነች ይለሻል። ወይ ጉድ እንዴ በጣም አማረብኝ እንዴ በስመ አብ እንኳንም እህቴ ሆንሽ! እንዴት ነው የምታምሪው! በመብርሃን አመሰግናለሁ። ሰላምዬ እንዴ ሀና እንደዚህ ቆንጆ ሆነሽ እንዴ ሰላምታ አይቀርምም። ጽዮን አስደነገጥሽኝ እኮ ምን ሆነሻል? ፍጹም ሌላ ሰው እኮ ነው የሆንሽው። ቆይ አላማረብኝ ከሆነ ንገሩኝ ልቀይረው። ሂጂ፣ በህይወቴ እንዳንቺ አይነት ቆንጆ አይቼ አላውቅም። በጣም በጣም ይገርማል። እንዴ ሰላምዬ አታሳቂኝ ነው ቤተ ሰላሚ አሁን እንዴት እሺ? ላይ አሁን የሉም እንዴ? እንዴት ዋልሽ? አንተ ደግሞ እዚህ ምን ትሰራለህ? እንዴት ነሽ እዚህ ደግሞ ምን ትሰራለሽ